ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሚያዚያ 11 2017 ዓ ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በአራቱም የአማራ ግዛቶች የብልጽግና ጦር በፋኖ የደረሰበትን ምት ንጹሐንን በመጨፍጨፍ እየተበቀለ ነው። ዝርዝር የጦር ግንባር መረጃዎችንም ይዘናል። የቃል አቀባዮችን ምላሽ አካተናል። በደራ ወረዳ በተለያዩ ቤተ ክርስቲያናት አገዛዙ ከባድ መሳሪያዎችን በመተኮስ ንጹሐንን እንደፈጀ ተገልጿል። ሰሙት አላችሁ፣ ብልጽግናና ለማ በአዲስ መልክ ተገናኝተዋል። ያልተጠ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 ከፍተኛ ጀብዱ መፈጸሙን የገለጸው ፋኖ ማርሸት ታንክና መድፍ ጭኖ ወደ አካባቢው የገባው የአገዛዙ ኃይል ከፍተኛ ኪሳራ አስተናግዶ ተመልሷል ብለዋል። የሶማ ብርጌድ ፋኖች ከፍተኛ ምት አድርሰውበት የብልጽግና ጦር አካባቢውን ለቆ ወጥቷል ሲልም ገልጸዋል። ሌላኛው የውጊያ ቀጠና በዲማ ጊዮርጊስ የተደረገ ሲሆን፣ በዚህ ቀጠናም ፋኖ ድል ማድረጉን ነው ፋኖ ማርሸት የገለጸው። በዚህ ተጋድሎ ከ150 በላይ የብልጽግና ጦር ተደምስሷል ሲልም አንስቷል። በሰዴና ሙጃ በተደረገው ውጊያም ከ167 በላይ የአገዛዙ ጦር መገደሉን ፋኖ ማርሸት ገልጿል። ሆኖም በዚህ ተጋድሎ የሁለተኛ ክፍለ ጦር አዛዥ ሻለቃ መንበሩ ጌታዬ ከፍተኛ ተጋድሎ አድርጎ በራሱ ጥይት መስዋዕቱንም ጠቅሷል። በድሮን ላለቁ ወገኖቻችንም ደም እየመለስን ነው ሲል ፋኖ ማርሸት ገልጿል። እንግዲህ ዛሬም ቀጥሏል በጎጃም ግንባር አማራን ነጻ ለማድረግ እና ከዚህ አረመኔ ስርዓት ለማላቀቅ የሚደረገው ፍልሚያ ዛሬም በጎጃም ከተማ ተጧጡፎ ቀጥሏል። በዘመቻ አንድነት በዛሬ ሁለት የአማራ ፋኖ በጎጃም ስምንተኛ ክፍለ ጦር በሁለት ብርጌዶች ማለትም በሶማ ብርጌድ እና በአባ ኮስተር ብርጌድ በበላይ ዘለቀ የትውልድ እና የመታገያ ቅሬ በሆነው በሶማ ከተማ በርካታ ገድል ፈጽሟል። በትናንትናው ዕለት ንጹሐን ወገኖቻችንን በገበያ ቦታ፣ በስራ ቦታ የጨፈጨፈው ስርዓት በዛሬ ዕለት ደግሞ እግረኛ አስገብቶ አካባቢውን ተቆጣጠርኩ በሚል ወደ እናረጋ ከበደ የትውልድ መንደር የሄደው ጠላት ሳይመለስ ቀርቷል። በጀግኖቹ የሶማ ብርጌድ ነበልባሎች ተገርፏል። የቡድን መሳሪያ አብዝቶ ነበረ። ታንክና መድፍ እንኳን ጭኖ ወዶ ከርቀት ሽፋን ቢሰጥም አልቻለም። በቁጥር በርከት ያለ እግረኛ ተደምስሷል። አካባቢውንም ለቆ ወጥቷል። ሁለተኛው ውጊያ ዲማ ጊዮርጊስ የገባው እንደዚሁ እግረኛ ቢኤሞችና መድፎችን አስከታትሎ ቢተኩስም ይሄንን የከባድ መሳሪያ ተኩሱ ከምንም ያልቆጠሩት የአባ ኮስትር ልጆች በዛሬው ዕለትም እንደዚሁ ሙትና ቁስለኛ አድርገውታል። ጠላትን በአጠቃላይ ትናንት የተከሰተውን የንጹሃን ጭፍጨፋ ለመበቀል በዛሬው ዕለት እዚያ ቀጠና ላይ የተደረገው በሁለቱ ብርጌዶች የተደረገው ውጊያ ማህበረሰቡን ጭምር ያሳተፈ እና በቁጭት ያነሳሳ በተናጠል ከምንሞት ሁላችንም አብረን ጠላታችን ላይ ተኩሰን መሞት አለብን በሚል በጀግናው የእናርጅናው ጋ ህዝብ እና በጀግናው የነማይ ህዝብ ተነሳሽነት የተደረገ ውጊያ በመሆኑ እና ህዝባዊ ተሳትፎ ያለው በመሆኑ ከፍተኛ ድል ተመዝግቧል። ጠላትም እንደጠበቀው ሳይሆን ከጠበቀው በተቃራኒ ሆኖ በማግኘቱ ምክንያት ከፍተኛ መደናገጥ ውስጥ ገብቷል። ከመጣው አባል ከአንድ መቶ ሀምሳ በላይ የሚሆነው ሙትና ቁስለኛ ሆኗል። ሁለተኛው በአማራ ፋኖ ነው። በጎጃም ሁለተኛ ክፍለ ጦር ባደረገው ጥምር ውጊያ ሻለቆችን በማውጣጣት ባደረገው ጥምር ውጊያ ማለት ነው፣ ሰዴ ከተማ ላይ መሽጎ የነበረውን ጠላት ሙሉ በሙሉ መደምሰስ ተችሏል። በዛሬው ዕለትም እንግዲህ የመብረቁ ተፈራ ብርጌድ፣ መዝገቡ ጮቄ ብርጌድ ዮሀንስ አለማየሁ ብርጌድ ደጋዳሞት ብርጌድ እና የቢቡኝ መዝገቡ ዋለልኝ ብርጌድ በጋራ ባደረጉት ማጥቃት እንዲሁም ከዘጠነኛ ክፍለ ጦር አረንዘ ጎንቻ ብርጌድ አጀሰንት ቀጠና በመሆኑ ባደረገው ማጥቃት በአጠቃላይ ሰዴ ከተማ ከነበረው ሁለት መቶ ሰባ አምስት ኃይል መካከል ዘጠና ስምንት የሚሆነውን በዚያው በውጊያ ሙሉ በሙሉ የተደመሰሰ ሲሆን ሰባ አንድ የሚሆነው በአጠቃላይ ደግሞ ከውጊያ በኋላ የተደመሰሰ ሆኖ ከአንድ መቶ ስልሳ በላይ የሚሆን ጠላት ሞት ሲሆን ቀሪው ቁስለኛ ሆኗል። በዚህም የተማረከ የሰው ሀይል ሰባ አንድ የመሳሪያ ሶስት ስናይፐር፣ ሁለት ብሬን፣ ስልሳ ስምንት ክላሽ፣ ሀያ ስምንት የሞተር ቅንቡላ እና ከአስራ አንድ ሺህ በላይ የሚሆን ተተኳሽ በአጠቃላይ ተማርኳል። የአማራ ፋኖ አንድነት በጎንደር ምክትል ቃል አቀባይ ፋኖ ድረስ ሞላ በበኩሉ ከአርማ ጭሆ ተነስቶ ወደ መተማ ሲጓዝ የነበረውን የብልጽግና ጦር የአጣናዋሴ ክፍለ ጦር በደፈጣ እንደመታው ገልጿል። በአርማ ጭሆና ጠገዴ የገባውን የብርሃኑ ጁላን ጦር ከተለያዩ ክፍለ ጦሮች የተውጣጡ የፋኖ ኃይሎች ከበው እንደመቱት ተናግረዋል። ከምዕራብ አርማጭሆ አብራጅራ ወረዳ ተነስቶ ግዙፍ የሰው ኃይል ይዞ እየተተለተለ ወደ መተማ ወረዳ ተጉር ቀበሌ ሲጓዝ የነበረውን የብርሃኑ ጁላ ተቀጣሪ እና አገልጋይ ወታደር ከመተማ አስራ ሁለት ኪሎ ሜትር ርቀት ላይ በምትገኘው ጎደቤ ላይ ደፈታ በመታል እጅግ ከባድ የሚባል ምት አድርሰውበታል። ይህ ኃይል ወደዚህ ሲጓዝ የነበር በቀበሌው ወይም በቀጠናው ላይ ያለውን ህብረተሰብ ጨፍጭፈህ፣ ትጥቁን ቀምተህ ቀበሌውን ለአንዴና ለመጨረሻ ቀጥላችሁና አውድማችሁ ተመለሱ ተብሎ እንደሆነ ከተያዙት የብርሃኑ መርኮኞች ማወቅ ተችሏል። ነገር ግን ክንደነ በልባሎቹ ዘመቻ ባባየና ቢራራ በማለት ደፈተውን ወደ መደበኛ ውጊያ በመቀየር ህዝቡን ከመጥፋትና ከልቂት ታድገውታል። በአውደ ውጊያውም አስራ ሁለት የሞተ ቁጥሩ ያልታወቀ እጅግ ብዙ ቁስለኛ አምስት ምርኮኛ ከሦስት ሺህ ዘጠኝ መቶ በላይ ተተኳሽ፣ ሰባት ክላሽንኮቭ እና ብዙ የእጅ ቦምቦችን አስረክቦ ወደ መጣበት ተመልሷልኝ። ይሁን እንጂ ሁሌም ሽንፈቱን በንጹሐን ላይ መበቀል እና ማብረድ የለመደው ስርዓቱ በከባድ መሳሪያ የንጹሐንን የቀንድ ከብቶች ቤትና ንብረታቸውን አውድሞ ተመልሷልኝ። በሌላ በኩል ደግሞ በሌላ ግንባር በአርማጭቆ እና ጠገዴ አዋሳኝ አዲሾለና አካባቢ ስርዓቱ እጅግ ግዙፍ የሆነ ኃይል አስገብቶ ቀጠናውን እየወረረና ንጹሐንን እያንገላታ ይገኛል። ነገር ግን ከአማራ ፋኖ አንድነት በጎንደር ከጎቤ ክፍለ ጦር፣ ከሰሜን ምዕራብ ከሰሜን አምባራስ ክፍለ ጦር፣ ከዘረይ ክፍለ ጦር እና ከጭና ክፍለ ጦር ጋር የተውጣጣ የጋራ ግብረ ኃይል በማቋቋም ይህንን ተከታትሎ እየገበነው የገባውን ግዙፍ ኃይል በአራቱም ማዕዘን ከባባ በማድረግ ዙሪ ከአራቱም ክፍለ ጦሮች የተውጣጣ ኃይል በአራቱም አቅጣጫ ከባባ በማድረግ እና በማፈን ለወሬ ነጋሪ እንዳይበቃ አድርገው እየለቀሙት ይገኛሉ። ውጊያው አሁንም የቀጠለና የገባው ኃይል መመለስ አቅቶት አስፍቶ የገባበት ቀጠና እንደ መርፌ ቀዳዳ ጠቦበት ይገኛል። የአማራ ፋኖ በሸዋ ህዝብ ግንኙነት ኃላፊ ፋኖ አብደላ እንድሪስ ከደብረ ብርሃን በቅርብ ርቀት ላይ አገዛዙ በትምህርት ቤት ላይ የድሮን ጥቃት መፈጸሙን ገልጸዋል። እንዲሁም በኦሮሚያ ክልል ምስራቅ ሸዋ ዞን ጊምቢቹ ወረዳ በርካታ ንጹሐን አማራዎች በአገዛዙ ጦር መገደላቸውን፣ ንብረታቸው መዘረፉንም ተናግረዋል። በአማራ ፋኖ በሸዋ አሁንም እንደሚንቀሳቀስበት ቀጠና አሁን ከእናንተ ጋር እያወራን ከደቂቃዎች በፊት ከደብረ ብርሃን በአስራ አራት ኪሎ ሜትር ርቀት ላይ ባሶና ወራና ወረዳ ብዙ የመጀመሪያ ደረጃ ሞሳይ ትምህርት ቤት በኢሳት ለሶስተኛ ጊዜ በድሮን ወድሟል። አሁን ከእናንተ ጋር እያወራንም በርካታ መረጃዎችን ለማሰባሰብ ጥረት እያደረግ ነበረ እና በርካታ ንጹሐን ዜጎችም እንደተጎዱ ነው የሚያሳየው። ምናልባት ዝርዝሩን የምናየው ነው የሚሆነው። እንግዲህ አገዛዙ አለኝ የሚለውን ነገር ሁሉ እየተጠቀመ ነው። በሌላ መንገድ የእሱ ተቀጽላ ላይ የሆኑትም እንደዚሁ በስፋት እንቅስቃሴ ያደረጉበት ሁኔታ ነው ያለው። ከሰሞኑም እንደ አማራ ፋኖ በሸዋ የአደረጃጀት ስራዎች የህዝብን የማቀናጀት የመምራት ከአገዛዙ ጋር ያሉ አጠቃላይ ቁርሚቶ ያላቸውን አካላት የመበታተንና መሰል ጉዳዮችን ስናደረግ ነው የሰነበት ነው። እንደ አጠቃላይ የሳምንት እንደ አማራ ፋኖ በሸዋ ትልቅ ፈተና ላይ የነበርንበት እንዲሁም ደግሞ አገዛዙን በኛ ላይ ያለ የሌለው ኃይል ሰነዝር ነው የቆየው። ከዛም ማለት ሲል እንደዚሁ የእኛ የአማራ ፋኖ በሸዋ በሚንቀሳቀስባቸው ቀጠናዎች እና አጎራባች ቦታዎች ላይ ጥቃት ሲሰነዘርም ነው የሰነበተው። ለምሳሌ በኦሮሚያ ክልል ምስራቅ ሸዋ ዞን በጊምቢቹ ወረዳ ላይ የሚገኙ አማራዎችን በቀጥታ አገዛዙ ሲጨፈጭፍ ነው የከረመው። ምናልባትም ከፋኖ ጋር ግንኙነት አላቸው በማለት የመግደል ስራ ሲሰራ ከርሟል። የቀንድ ከብቶችን ዘርፏል። የተለያዩ ንብረቶችን፣ ገንዘቦችን ሲዘርፍ የቆየው አማራ በመሆናቸው ብቻ። ይህ እንግዲህ በአማራና በኦሮሞ ማህበረሰብ ለዘመናት ተከባብሮ ተቻችሎ በጋራ ተጋብቶና ተዋልዶ የሚኖረውን ግጭት በመቀስቀስ አማራው በአማራው ላይ እንግዲህ አማራ በኦሮሞ በአማራ ላይ እንዲነሳ እና የብሄር ግጭት የሃይማኖት ግጭት እንዲነሳ በማድረግ በርካታ ንጹሀን ዜጎች ተፈጅተዋል። ከስምንት መቶ በላይ የሚሆኑ ነዋሪዎች ቤታቸው እንዲቃጠል፣ እንዲፈናቀሉ ተደርጓል። ዶሮዎች፣ የቀንድ ከብቶች፣ የዳልጋ ከብቶች በርካታ ነገሮች ያለቁበት ሁኔታ ነው ያለው። ይህም እንግዲህ እንደማሳያ ያክል ወደ ስምንት የሚደርሱ ግለሰቦች ህጻናትን ጨምሮ ህይወታቸው ጠፍቷል። በዚህ አካባቢ ማለት ነው። የአማራ ፋኖ በወሎ ቤተ አማራ በተለያዩ ቀጠናዎች ከፍተኛ ውጊያዎች እያደረገ ሲሆን በጎረንጅ ከተማም ፋኖ ታላቅ ድል ፈጽሞ ከተማዋን መያዙን ፋኖ አበበ ፈንታው አሳውቀዋል። ወሎ ቤተ አማራ ምዕራብ ወሎ ቀጠና የሚንቀሳቀሰው ንጉስ ሚካኤል አሊኮር በሁለት ክፍለ ጦሮች በሶስት ግንባር ብርቱ ትንቅንቅና ተጋድሎ አድርጓል። ኢንጂነር ደሳለኝ ክፍለ ጦር በታች ግንባር መብረቅ ክፍለ ጦር በማካፍታና ጎረንጅ ግንባር ከንጋት ጀምሮ ብርቱ ትንቅንቅ እያደረጉ የዋሉበት ሁኔታ አለ። በርካታ ጠላት ሙትና ቁስለኛ በማድረግ ጎረንጅ ከተማንም ጭምር በመቆጣጠር አጠቃላይ ነፃ ቀጠናዎቻችንን ለማስለቀቅና ገዥ መሬቶችን ለመያዝ ወደ ማጥቃት የመጣው ጠላት በመልሶ ማጥቃት ተመትቶ ተመልሶ እዛው በከተሞች ከሶስት ከአምስት ኪሎ ሜትር ባለው ምሽግ ውስጥ የገባበት ሁኔታ አለ። ከዛ በዘለለ ግን አንድ ይዞታውን ለቆ ጎረንጅ ከተማን ለጀግኖቹ ያስረከበበት ሁኔታ አለ። ከዛ በመቀጠል በትላንትናው ዕለት ተጠናክሮ በቀጠለው በምስራቅ አማራ ፋኖ ኮራንድ ባለሽርጡ ክፍለ ጦር ሙሉ ቀን ውጊያ የዋለበት ሁኔታ ነበረ። ማምሻውንም እስከ ምሽት ትላንትና እየተዋጋ ያመሸበትና በርካታ ተጋድሎችን ያደረገበት ድልም ያስመዘገበበት ሁኔታ አለ። አራቱም ቃል አቀባዮች በጎጃም በተፈጸመውና በርካታ ንጹሐን ባለቁበት የድሮን ጥቃት እጅግ ማዘናቸውን ገልጸው ለዚህም የምላሽ እርምጃ እንደሚወስዱ አሳውቀዋል። በደራ ወረዳ በተለያዩ ቤተ ክርስቲያናት አገዛዙ ከባድ መሳሪያዎችን በመተኮስ ንጹሐንን እንደፈጀ ተገለጸ። መከላከያና የኦሮሚያ ልዩ ኃይል በፈጠሩት ጥምረት በአማራ ክልል ደራ ወረዳ ሚያዝያ 9 2017 ዓ ም በአድዮ ቀበሌ ገብረ ክርስቶስ ቤተ ክርስቲያን፣ በገብሩ ቀበሌ አማኑኤል ቤተ ክርስቲያን፣ በ01 ቀበሌ ጊዮርጊስ ቤተ ክርስቲያን ሃይማኖት ተከታዮች ወይም አማኞች ላይ የአብይ ጾም መጨረሻ ሳምንት የሰሞነ ህማማትን ስርዓት በቤተ ክርስቲያን ለማከናወን ለስግደት በተሰባሰቡ ምዕመናን ላይ እጅግ ነውረኛና አሳፋሪ ሆነ ግፍ ፈጽሟል ሲል የአማራ ፋኖ በሸዋ ባወጣው መግለጫ አሳውቋል። አገዛዙ የአንድ ጀነራል ደህንነትን ለመጠበቅ ሲባል በየቤተ ክርስቲያናቱ ላይ ከባድ መሳሪያዎችን በመጠቀም ማለትም ዙ 23 ሞርተር በመተኮስ ንጹሐን ሰዎችንና እንስሳትን ገድሏል። ጥቃቱ ንጹሐን አማኞችን የአማራ ፋኖ አስተባባሪና ደጋፊዎች ናችሁ በሚል በየቤተ እምነቱ በከባድ መሳሪያ እንደፈጃቸውም ተገልጿል። ይሁን እንጂ ይህ ድርጊት ምዕመኑ የእምነት ስርዓቱን በሰላማዊ መንገድ እንዳይፈጽምና በዓሉን በቤቱ እንዳያሳልፍ እንዲሁም ከቤቱ ወጥቶ እንዲሰደድና ጫካ እንዲገባ ለማድረግ የታሰበ ሲሆን ከዚያም ሀብትና ንብረቱን ያለ ከልካይ ለመዝረፍ ታልሞ የተፈጸመ ነው ብሏል ድርጅቱ። የብልጽግናው አገዛዝ የአቶ ለማ መገርሳን ወንድም ጨምሮ ሌሎች ቤተሰቦቻቸውን ማሰሩ ተሰማ። የቀድሞው የኦሮሚያ ክልል ፕሬዚዳንትና የመከላከያ ሚኒስትር አቶ ለማ መገርሳ በአብይ አህመድ ተከርተው ከስልጣንም ከሀገርም ከተባረሩ ዓመታት ተቆጥረዋል። ሆኖም አሁን ላይ በፖለቲካ ውስጥ ግልጽ እንቅስቃሴ ሲያደርጉ የማይታዩት አቶ ለማ መገርሳ ቤተሰቦቻቸው በብልጽግና አገዛዝ ታስረዋል። ከታሰሩት የአቶ ለማ መገርሳ ቤተሰቦች መካከል ወንድማቸው ደረጀ መገርሳ እንደሚገኝበት አቶ ጀዋር መሐመድ አረጋግጫለሁ ሲል በማህበራዊ ትስስር ገጻቸው አስፍረዋል። እነዚህ የታሰሩት የለማ ቤተሰቦች በወለጋ ገጠር ውስጥ የሚገኙ አርሶ አደሮች መሆናቸውም ነው የተገለጸው። አቶ ጀዋር ይህ የሆነበትን ምክንያት ሲያስረዱ ከሰሞኑ አቶ ለማ መገርሳ ወደ ፖለቲካው ሊመለሱ ነው መባሉ ብልጽግናን ስላስፈራው ነው ይላሉ። ሆኖም ከዚህ ቀደም አቶ ጀዋር መሐመድና አቶ ለማ መገርሳ በአንድ የተቃውሞ ፖለቲካ ጎራ ውስጥ ተሰልፈው እንደመጡና ይህ እንቅስቃሴም ውስጥ ለውስጥ እየተሰራበት እንደሆነ ሲነገር ነበር። አቶ ለማ ከአ ከአቶ ሚልኬሳ ሚደጋ ጋር እና ከወይዘሮ ጦይባ ሀሰን ጋር ከብልጽግና ፓርቲ ከተባረሩ በኋላ በይፋ በፖለቲካ ውስጥ ተሳትፎ ሲያደርጉም ሆነ ሀሳብ ሲሰጡ አይታዩም። ይሁን እንጂ ከወራት በፊት በሚኖሩበት ጣሊያን አገር የብልጽግናው አገዛዝ ሰዎቹን ልኮ ሊያስፈራራቸው እንደሞከረ ተዘግቦ ነበር። ይህ በእንዲህ እንዳለ በአዲስ አበባ የሚገኘው የአዲስ ስታንዳርድ ቢሮ በአገዛዙ የጸጥታ ኃይሎች መበርበሩ ተሰምተዋል። ቢሮ የተበረበረበት ምክንያት ምን እንደሆነ ግን አልተገለጸም። ታደሰ ወረደ ጌታቸው ረዳ ያገዷቸውን ሶስት የትግራይ ጀኔራሎች እግድ ማንሳታቸውን በደብዳቤ ያሳወቁ አዲሱ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀኔራል ታደሰ ወረደ በቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት በአቶ ጌታቸው ረዳ ጊዜያዊ እግድ የተላለፈባቸውን ሶስት የትግራይ ጀኔራሎችን እግድ ማንሳታቸውን የሚገልጽ ደብዳቤ በማህበራዊ ሚዲያ ገጾች እየተሰራጨ ነው። ታደሰ ወረደ ሚያዝያ 8 2017 ዓ ም በጻፉት ደብዳቤ ነው የአቶ ጌታቸውን የእግድ ትእዛዝ የሻሩት። ከትግራይ የተባረሩት አቶ ጌታቸው ረዳ የስልጣናቸው ማብቂያና መቋጫ የሆነው የእነዚህ የሶስቱ ጀኔራሎች የእግድ ደብዳቤ መሆኑ ይነገራል። በጌታቸው ረዳ ታግደው በታደሰ ወረደ እግዳቸው የተነሳላቸው ሶስቱ ጀነራሎች ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ፣ ብርጋዴር ጀነራል ምግባይ ኃይልና ሜጀር ጀነራል ማሾ በየነ ናቸው። እግዱ በተላለፈበት ወቅት ጀኔራሎቹም ሆኑ የትግራይ ጸጥታ ቢሮ አቶ ጌታቸው ይህን እግድ የማስተላለፍ ስልጣኑም አቅሙም እንደሌላቸው ገልጸው ነበር። በሌላ መረጃ ህወሓት በመሪው ደብረጽዮን ገብረ ሚካኤል በኩል ባወጣው መግለጫ በወልቃይት እነ ኮረኔል ደመቀ ቀዘውዱ ዘውዱ ጦር እያሰለጠኑ የጦርነት ነጋሪት እየጎሰሙ ነው ብለዋል። ሆኖም እነ ደብረ ጽዮን እና እነ የትግራይ ጀኔራሎች በተከዜ አካባቢ ሸረሪና በሚባል ቦታ ከፍተኛ ቁጥር ያለው ጦር እያስመረቁ መሆኑን የራሳቸው ሚዲያዎች ጭምር እየዘገቡ ነው። ታዲያ የወልቃይትን ሰልጣኞች የጦርነት ጎሳሚ ካሉ የራሳቸውን ሰልጣኝ ጦር የሰላም አምባሳደር ሊያደርጉ ነው ወይ? የሚል አስተያየት አሰጥተዋል። ደብረ ጽዮን በመግለጫቸው የፕሪቶሪያው ስምምነት ባለፉት ሁለት ዓመታት ለትግራይ ህዝብ ትርጉም ያለው ለውጥ አላመጣም ሲሉ

ትራምፕ ከኢራን ጋር የሚያደርጉት ስምምነት ካልተሳካ ወታደራዊ እርምጃ እንደሚወስዱ ዛቱ። የአሜሪካና የኢራን ባለስልጣናት በአወዛጋቢው የኢራን የኒውክሌር መርሃ ግብር ላይ አዲስ ስምምነት ላይ ለመድረስ በኦማን ዋና ከተማ ሙስካት ባለፈው ሳምንት በተዘዋዋሪ መንገድ ውይይት አድርገዋል። የመጀመሪያው ዙር ውይይት አበረታች እንደነበር የተገለጸ ሲሆን፣ ሁለተኛው ዙር ደግሞ ጣሊያን ሮም ላይ እንደሚደረግ እየተጠበቀ ነው። ዶናልድ ትራምፕ በአውሮፓውያኑ 2018 ኢራንና የዓለም ሀያላን መንግስታት ከደረሱበት ለማስቀመጥ የቀድሞው የኒክሌር ስምምነት አሜሪካንን አስወጥተው የኢኮኖሚ ማዕቀብ መጣላቸው ኢራንን አስቆጥቶ ቆይተዋል። አሁን መደረግ የጀመረው ድርድር ካልተሳካ አሜሪካ ወታደራዊ እርምጃ እንደምትወስድ ፕሬዚዳንት ትራምፕ አስጠንቅቀዋል። ኢራን የምታካሄደው የኒክሌር መርሃ ግብር ለሰላማዊ ዓላማ ብቻ የሚውለው በማለት የጦር መሳሪያ ለማምረት እየሰራች እንዳልሆነ በተደጋጋሚ አስታውቃለች። ነገር ግን ምዕራባውያን ሀገራት እንዲሁም የዓለም አቀፉ የኒክሌር ተቆጣጣሪ አካል የሆነው አይኤኢኤ በዚህ የኢራን ምላሽ እምነት የላቸውም። በተለይ በ2002 ኢራን ምስጢራዊ የኒውክሌር ግንባታ ተቋም እንዳላት በታወቀበት ወቅት ኢራን በእርግጥ ኒውክሌር ለሰላማዊ ዓላማ ማዋሏ ላይ ጥርጣሬ ፈጥሯል። ባለፈው መጋቢት 2025 ዓለም አቀፉ የአቶሚክ ተቆጣጣሪ ድርጅት ኢራን 275 ኪሎ ግራም ዩራኒየም እንዳላት ገልጿል። ይህም ወደ 60 በመቶ በማጣራት አበልጽጋለች። ኢራን ዩራኒየም የበለጠ ማበልጸጓ በንድፈ ሀሳብ ወደ ግማሽ ደርዘን የሚሆኑ የጦር መሳሪያዎችን ለመስራት በቂ ነው። የአሜሪካ ባለስልጣናት ኢራን ይህንን ዩራኒየም በአንድ ሳምንት ጊዜ ውስጥ ለአንድ ቦምብ በቂ የጦር መሳሪያ ደረጃ ልትቀይረው እንደምትችል ያምናሉ። ሆኖም ኢራን የኑክሌር ጦር መሳሪያ ለመስራት ከአንድ ዓመት እስከ 18 ወር እንደሚፈጅባት ተናግረው፣ አንዳንድ ባለሙያዎች መሳሪያው በስድስት ወር ወይም ከዚያ ባነሰ ጊዜ ውስጥ ሊገነባ ይችላል ይላሉ። ትራምፕ ከኢራን ጋር የሚደረገውን ድርድር በተመለከተ የሰጡት መግለጫ ለእስራኤል እንግዳ ይመስላል። በዚህም ቀደም ካለው ስምምነት የተሻለ ስምምነት አደርጋለሁ እያሉ ሲናገሩ የነበረ ሲሆን ኢራን ግን እንደገና ለመደራደር ፈቃደኛ ሳትሆን ቆይታ ነው አሁን ወደ ድርድር የተመለሰችው። ከዚህ ቀደም ትራምፕ ኢራን ድርድር አድርጋ አዲስ ስምምነት ካልተደረሰ ቦምብ ይጠብቃታል ሲሉ አስጠንቅቀዋል። የትራምፕ የብሔራዊ ደህንነት አማካሪ ማይክ ዋልትስ እንዳሉት ትራምፕ የኢራን የኒክሌር መርሃ ግብር ሙሉ በሙሉ መፍረስን እንደሚፈልጉ ገልጸው ይህም የሚመለከተው የኒክሌር ማበልጸጊያዋን የጦር መሳሪያዋንና ስትራቴጂካ የሚሳይል የሚሳኤል ፕሮግራሟን ነው ብለዋል። ኢራን በአሁኑ ድርድር የሚደረሰው ስምምነት የኒክሌር መርሃ ግብሯን ለመገደብ እንጂ ለመፍረስ እንደማይሆንና የማዕቀብ እፎይታ ለማግኘት እንደሚሆን ተስፋ አድርጋለች። የኢራን ውጭ ጉዳይ ሚኒስትር አባስ አርጋቺ አላማችን ከእኩል አቋም ላይ ተነስተን ፍትሐዊና አክብሮት የተሞላበት ስምምነት ላይ መድረስ ነው ብለዋል።